ዴት ለማድረግ ወይንም ደግሞ የፍቅር ግንኙነት ውስጥ ለመግባት እያሰባችሁ ያላችሁ ሰዎች፣ ትዳር እንዲሁም ወደ ቁም ነገር መግባት እያሰባችሁ ከሆነ ይህ ቪዲዮ ለእናንተ ነው። በመጀመሪያ ትዳር ከእግዚአብሔር መሆኑን ማመን አለባችሁ። ከዚያ ቀጥሎ ግን ማየት የሚገባን ነገሮች ይኖራሉ። በመሆኑም ወንድም ሆነ ሴት የፍቅር ግንኙነት ውስጥ ሲገባ እነዚህን ነገሮች ቢያ የተሻለ ይሆናል። ምክንያቱም አብዛኛው ሰው የሚመለከተው በጊዜያዊነት አብሮ የሚቆየውን ኳሊቲ እንጂ ነገ ወደ ትዳር ገብተው እልፍ ዘመን እንደሚኖሩና እንዲቻቻሉ ሊያደርጋቸው የሚችለውን ነገር አይደለም በዚህ ምክንያት ሰዎች ወደ ትዳር ከገቡ በኋላ ፈጽሞ እንደማይተዋወቁ ሊሰማቸው ይችላል ይህ ስለ ፍቅር ነው ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናል በዛሬው ቪዲዮ ዴት ለማድረግ ወይም የፍቅር ግንኙነት እንዲሁም ወደ ትዳር ለመግባት ያሰባችሁ ሰዎች ምርጫችሁን እንዴት ማድረግ እንዳለባችሁና ወደፊት ለመቀጠል በዛ ግንኙነትም ደስተኛ ለመሆን የሚያስችላችሁንና ማየት ያለባችሁን ነገሮች ይዤ ቀርብ ያለው ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ፣ አንደኛ የፍቅር ጓደኛችሁ የመጣበትን ቤተሰብ ወይንም ኢንቫይሮንመንት ማየት፣ ከእኛ ባህሪ ጋር የሚሄድ መሆኑንና መቀጠል እንደሚያስችለን ማየት ያስፈልጋል። አንዳንድ ሰዎች በመጡበት ፋሚሊ ካልቸር እና ከቤተሰቦቻቸው በተማሩት ነገር ምክንያት መዋደድ ቢችሉም አንዳንድ ሰዎች ጋር ረጅም ጊዜ መቆየት ላይችሉ ይችላሉ። ምክንያቱም አብሮ ለመኖር በተወሰነ መልኩ ተመሳሳይ ቢሊፍ፣ ቫሊው፣ ፕሪንሲፕል፣ አይዲያ ሊኖራቸው ይገባል። ሰው የሚኖረው ያደገበትን ፋሚሊ የመጣበትን ኢንቫይሮንመንት ነው። ምናልባት በመጣበት ፋሚሊ ወይም ካልቸር ምክንያት ችግር ካለ መዳኑንና መስተካከሩን ማየት ያስፈልጋል። ልንቋቋመውና ልንለምደው ይማን የማንችለው ከሆነ እዛው ላይ ማቆሙ የተሻለ ሊሆን ይችላል። ረጅም ርቀት ተጉዞ ዋጋ ከመክፈል በፊት በደንብ ለማጥናት ሞክሩ። ለምሳሌ በሚደባደቡ ባልና ሚስት መካከል ያደገ ልጅ እሱም ተደባዳቢ ሊሆን ይችላል። ወይንም እሷ በማይከባበሩ ቤተሰቦች መካከል ያደገች ቢሆን ያን ባህሪያቸውን ይዛ ወደ ትዳር ሊገቡ ይችላሉ። ይህ ትዳር ረጅም ጊዜ የመዝለቁ ነገር አጠያያቂ ይሆናል። ቀድሞ ማወቅ ግን ከተቻለ መጥፎ ባህሪያቶችን ለማስተካከል ካልተቻለም በጊዜ ነገሮችን ለማቆም ጠቃሚ ይሆናል። ሁለተኛ፣ ግጭትን የሚፈቱበትን መንገድ ማየት። በተለይ ወንድ ልጅ፣ በትዳር ወይንም በፍቅር ግንኙነት አብራችሁ ስትሆኑ ብዙ የሚያጋጫችሁ ነገር ሊኖር ይችላል። ሰው ደግሞ አንድ ላይ ሲኖር ግጭቶችን እየፈታ ሊሄድ ይገባዋል። ረጅም አመት ብትቆዩ እንኳን ግጭትን መፍታት የማትችሉ ከሆነ መነጋገርና መደማመጥም የማትችሉ ከሆነ መቀጠል አትችሉ። የሆነ ችግር በተፈጠረ ቁጥር ያን ችግር ለመፍታት ነው የሚጥረው ወይስ ለመሸሸት? እሷስ ችግሩን ለመፍታት ነው ወይንስ ለመጨቃጨቅ ነው የምትጥረው? የሚለውን ማየት ያስፈልጋል። ሰዎች አንድ ላይ ሲሆኑ መጨቃጨቅና መጋጨታቸው አይቀርም። ነገር ግን ያን ሁኔታ በምን መንገድ ያሳልፉታል የሚለው ጥያቄ ይሆናል። በዱላ ነው የሚያምነው? ጠጥቶ መምጣት ነው የሚቀድመው? ስድብን እንዳማራጭ ትወስዳለች ወይስ ቺት ማድረግ ነው? ምንድን ነው የሚያደርገው? አንዳንድ ሰው ተከባብሮ ተነጋግሮ በሰከነ ሁኔታ ችግሩን የሚፈታ ሰው አለ። መሆን የሚገባውም ይህ ነው። እንደዚህ አይነት ሰዎች በብዛት የተረጋጋ ሪሌሽንሽፕ ይኖራቸዋል። በመሆኑም ዴት ስታደርጉ ይህንን ነገር ለማስተዋል ሞክሩ። ካልሆነ ግን ያ ሰው ኬርለስ ከሆነ ኤኒታይም ግንኙነቱን በትኖ ሊሄድ ይችላል። ለመጣላት ሳይሆን ለመታረቅ መጣላት አለበት ሶስተኛ፣ ሌሎችን ሰዎች እንዴት ትሪት እንደሚያደርጉ ለማየት ሞክሩ። የሰዎች ባህሪ የሚመዘንበት አንዱ መንገድ ነው። ሰዎች በመጀመሪያ ጊዜያቶች ዴት ሲያደርጉ የሚያሳዩት ባህሪ ትክክለኛ ባህሪያቸውን ላይሆን ይችላል። ስለዚህ ለሌሎች ሰዎች ያላቸውን አቀባበልና ሪስፔክት ማየት በጣም ወሳኝ ነገር ነው። አንዳንድ ጊዜ ወንድ ልጅ ለአንቺ ጥሩ ሆኖ ነገር ግን ለሌላ ሰው ያለው አቀባበል መጥፎ ሆኖ ስታዩ እኔን ይወደኛል ብለሽ አታስቢ። ምክንያቱም ከአንቺ ጋር ገና መተዋወቁ ስለሆነ ያን መጥፎ ባህሪ ለአንቺ ሊያሳይሽ አይችልም። በመሆኑ ባህሪውን የምታውቂው ለሌሎች ሰዎች ባለው አቀባበል ነው። ሰዎችን የሚነቅ ለዱላ የሚነሳ መጥፎ አመለካከት ያለው ሰው መጨረሻ ላይ ወደ አንቺ መገልበጡ አይቀርም። እሷም ለጓደኞቿ፣ ለቤተሰቦቿ፣ ለሌሎች ሰዎች ያላትን አመለካከት በደንብ መታየት አለበት። ሌሎችን ሰዎች ማክበር የሚችል ሰው፣ ከሰዎች ጋር ጥሩ ኮንታክት ያለው ሰው ላንችም ክብር ሊኖረው ይችላል ነገር ግን ዛሬ ገና ከመተዋወቃችሁ ላንቺ መልካም ሆኖልሽ ለሌሎች ሰዎች ግን ምንም ክብር የሌለው ሰው ከሆነ ነገም ከአንቺ ጋር መግባባት ስትጀምሩ ሌሎች ሰዎች ላይ ያሳየሽን አይነት ባህሪ እንደሚኖረው መጠራጠር የለብሽም አራተኛ ምን ሊያሳያችሁ እንደፈለጉ ለማወቅ ሞክሩ ሰዎች በብዛት እንድናይላቸው ወይም ስለ እነርሱ እንድናውቅላቸው የሚፈልጉትን ነገር በራሳቸው የማይተማመኑበትን ነገር ነው ይህ ማለት ደግሞ የሚጨነቁበትና የሚያሳስባቸው ነገር ለምሳሌ ከወሬ መካከል ሁልጊዜም አንድ ወንድ ደጋግሞ ስለ ገንዘብ የሚያወራሽ ከሆነ ይህ ሰው በገንዘብ ኢንሴኪር ነው ወይንም ደግሞ ባለው ሀብት እምነት የለውም ማለት ነው በፍቅር ግንኙነት የተጎዳች ሴትም ብዙ ጊዜ ስላለመጎዳትና ስለመሸነፍ ልታወራ ትችላለች ምክንያቱም ሰዎች የሚኖሩበትን ቦታ በአንድም በሌላም መንገድ ሪፍሌክት ስለሚያደርጉት ነው በመሆኑም አብራችሁ ልትሆኑት ያሰባችሁት ሰው በትክክል የምትፈልጉትን ባህሪ እንዳለው ወይንም ያን ባህሪውን እናንተ ለመረዳት እንደምትችሉ እርግጠኛ ሁኑ። አምስተኛ መንፈሳዊ ህይወታቸውን ለማየት ሞክሩ። አብዛኞቻችን ምንም ያክል ጥሩ ለመሆን ብንሞክርም ነገር ግን ኃጢአተኞች ነን። ነገር ግን ለፍቅር የመረጥሽው አንተም የምትመርጣት ሴት ሃይማኖት ላይ ምን ያክል ጠንካራ ነች የሚለውን ማወቅ ያስፈልጋል። ቢያንስ ሀሳብ አለው ወይ? እግዚአብሔር ቢፈቅድለት መስመር መያዝ ይፈልጋሉ ወይስ ያን መንገድ ለመሄድና ወደ ፈጣሪዋ ለመቅረብ ገና ዳገት ይሆንባታል? ሰዎች ለመንፈሳዊ ነገሮች ያላቸው እይታ ህይወት ላይ ወሳኝነት ያለው ጉዳይ ነው። በእርግጥም አንተ በዛ ልክም ሃይማኖተኛ ላትሆን ትችላለህ። ነገር ግን አንተም ሆነ እሷ በተቻለ መጠን ወደ እምነትና ፈጣሪ ለመጠጋት ልባችሁ መሻት ይኖርበታል። ከሞራል ውጭ የሆኑ ነገሮችን ስታደርግ ወይንም ሲያደርግ ይጸጽተዋል፣ ይጸጽታታል፣ ታዝናለች ወይስ ኖርማል ነው ለሱ? የመስታቀቅ መንፈስ አለ ወይስ ምንም አይሰማቸውም? ሰውነንና ልንሳሳት ወይንም ልናጠፋ እንችላለን። ነገር ግን ከዛ ስተታችን ወደ ፈጣሪያችን ቀርበን ይቅርታ ልንለምን ይገባል። እና አብራህ ያለችው ሴት ያጠፋችውን እንደ ቀልታ አየዋለች ወይስ ትጸጸትበታለች? መጥፎ ነገር ሰርቶ የሚጸጸት ሰው ቢያንስ ሕሊና አለው ነገ ወደ ፈጣሪው ሊመለስ ይችላልና። የፍቅር አጋር ስትመርጡ ወይንም ዴት ስታደርጉ መንፈሳዊ ሕይወቱንና ፈሪሃ እግዚአብሔርን ለመመልከት ጣሩ፣ ሞክሩ። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትመለከቱ እናመሰግናለን። ቪዲዮን ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።